የመንግስት ወንጌል ሌላ ወንጌል ሁሉ መጥፋት አለበት። ሌላ ወንጌል በህይወታችን መድመቅ የለበት። በእኛ ህይወት ውስጥ መሳል በእኛ ለሌሎች መነገር ያለበት የሚመጣው መድኃኒት ነው። ሳይሸራረፍ የመንግስት ወንጌል ወንጌል ስለ ቁሳቁስ ስታወራ ወንጌል አትለው። ከፍተኛ ትኩረት የተሰጠው ቃል ስለሆነ ኢቭን በዓለማዊም እንኳን መንግስታዊ አካባቢ፣ ቤተ መንግስት አካባቢ ያለ የትልቅ የምስራች ቃል መናገር ያ እንዲሁም ለተራ ነገሮች ሁሉ ማባከን የለብን ወገኖች። ሙሉነቱን መያዝ አለበት። ወንጌል የምስራች ነው ጉድ ኒውስ ህብር ለእግዚአብሔር ይሁን ምንድን ነው የምስራችነቱ ስለ መንግስት ስለ መንግስታችን ነው የምናወራው ይሄ መንግስታችን ምን እንደሆነ መጀመሪያ ይህን ጉድ ኒውስ ይሄንን ወንጌል ያበሰሩት መወለዱ ላይ መላእክቶች ናቸው የምስራች ንጉስ ተወልዶላቸዋል ብለው ለረኞች አበሰሩ እግዚአብሔር የተመሰገነ ይሁን የመጀመሪያው ሙሉነቱን ወንጌል መያዝ ካለበት ምን መስበክ አለብን የሚለውን ጥቂት ልንገር አንደኛ መወለዱን ማውራት አለብን? የምስራቹ ከመወለዱ ይጀምራል። ከሰማያት ሰማያት ወርዶ ከቅድስ ድንግል ማርያም ስጋን ነስቶ ስለኛ ሲል የተወለደ ብለ መጀመር አለበት ማርያም አታማልድም ከሚል አትጀምርም ወንጌል እሱ አይደል ስለ መላእክት ምናምን ስለ ጻድቃን ስለ ሰማዕታት ወንጌል እንደዛው አይጀምር ወንጌል ኢየሱስ ክርስቶስ ተወልደዋል ለዓለም ሁሉ ተወልደዋል እንላለን ከዛ ሙሉ እናደርገዋለን። ይሄ የመጣ ወንጌል ኢየሱስ ክርስቶስ የተወለደው ተሰቀለ በመስቀል ላይ ተሰቀለ መስቀል ማህተማችን ስለሆነ ምናፍርበት፣ አይደለም ሌሎች ከመስቀል ጋር ያጣሉን የእኛ ምልክት እንዳልሆነ ብዙ ብዙ ጥል ለመፍጠር እንደው አልተጣላንም፣ እንጂ ጥል ለመፍጠር ብዙ ተሞክሯል። የመሰረተ ክርስቶስ የታፔላው ላይ መስቀል አለ፣ አዲስ ልደት ላይ መስቀል አለ፣ መካነ ኢየሱስ ላይ መስቀል አለ። እኔ እንዴት አድርጎ ጥል እንደተፈጠረ አላውቅም። ሁሉም ጠቅላላ የቸርቾች በሙሉ መስቀል አለ፣ እርግብ አለ፣ መስቀል አለ፣ መጽሐፍ ቅዱስ አለ፣ የሆነ እሳት ደግሞ አለ። አቤተክርስቲያን ቤተክርስቲያን በሙሉ ታፔላ ከሎጓቸውን ከመስቀል ውጭ ያያችሁት እኔ አላየሁም እስካሁን። መስቀል ኢየሱስ ተሰቅሎ ለዓለም ሁሉም ቦተዋል። መድኃኒታችን እርግጥ ነው መስቀሉ መድኒ አይደለም የተሰቀለው ነው መድኃኒት። የተሰቀለበትን አንሰብክም የተሰቀለውን እንሰብክ። አለ መድኃኒት እንጨቱ ሳይሆን የተሰቀለው ነው መድኃኒት ኢየሱስ ነው። ከሷ አናወርድም ወደ ሌላ አናወርደው። መድኃኒትነትን በጣም ሀገራችንን ስለምንወድ የአፈሯ መድኃኒት ነው አንልም። ባንዲራው መድሃ አረ፣ በፍጹም መድኃኒት ኢየሱስ ብቻ ነው። የፈለገ ኢትዮጵያ የምትንከባከቡ ሰዎች ብትሆኑ አንፈቅድላችሁ። መድኃኒት ኢየሱስ ብቻ ነው። ሌላም ሌላም፣ ሴትም ወንድም አንከትበትም። መድኃኒት የተሰቀለው ብቻ። ሚስማሩ አይደለም የተያዘበት ገመድ አይደለም ቀኑ አይደለም አርብም አይደለም አርብም አይደለም። መድኃኒት አርብ ዕለት የተሰቀለው ሆኖ መድኃኒት ኢየሱስ ጌታ ነው። እዚህ ላይ ምንም አንጨምርም። የሰማይ መላእክት እንኳን ቢሆኑ የተረገመ ይሁን ብሎ ጳውሎስ ድፍረት የተሞላበት ንግግር ገላትያ ምዕራፍ 1 ላይ የተናገረው ስለዚህ ነገር መሞት ስላለበት። አይጨመርም ላው ላይ ጾም አይጨመርበትም ስግደት አይጨመርበትም ለድሃ መስጠት አይጨመርበትም ወንጌል ብቻ ነው የሚያድነው። የተሰቀለው ኢየሱስ ክርስቶስ የተሰቀለው ኢየሱስ ክርስቶስ ነው የሚያድነው። ክብር ለእግዚአብሔር ይሁን። ስለዚህ አንዱ እሱ ነው። ግን ብዙ ሰዎች ይመጡና ተወለደን ያምናሉ። ሌላው ተመሪማ ከመሪማ ኢሳ ተወልዷል ስለሚሉ፣ ሌሎችም እንደዚህ አምናሉ። በድንግልና ስለሞሎዳም ችግር የለባቸው። ስለዚህ በዚህ ትስማማላችሁ። የሆነ ሰዓት ነው ግጭት የሚፈጠረው፣ ሞቶ ተነስተዋል ስንል። ስለዚህ ተነስቷል ማመን አለብን። ተነስቷል ተነስተዋል፣ ከሞቷል ቀጥሎም የሚመጣ ያ ኢየሱስ ክርስቶስ ተወልዷል። እሱ በመስቀል ላይ ተሰቅሎ ሞቷል። በሦስተኛው ቀን ተነስተዋል። ይሄ ነው ወንጌል። ወንጌል ይሄ ነው። ጴጥሮስ የሰበከው ጳውሎስ ራሱን የሰጠለት ነገር ይሄ ነው። ኢየሱስ ክርስቶስ ከሞት ተነስተዋል። ሞቱ ወንጌል ነው። አሁን እናንተ ውልደቱ ገና ብቻ ይመስለናል አይደለ? ሞቱ ወንጌል ነው። መላእክቶች ስለመወለዱ የምስራች ብሎ ለረኞች ሰበኩ ይላል። የምስራች ስለ ሞቱም፣ አንደኛ ቆሮንቶስ ምዕራፍ 11 ላይ ሲናገር ምን ይላል ጳውሎስ? እኔ የተቀበልኩት አሳልፍ የሰጠኋቸው የጌታ ራትን ማለት ነው። ብዙ ጊዜ እንጠቅሰዋለን። ይሄንን ስጋ በበላችሁ ጊዜ፣ ይሄንንም ደም በጠጣችሁ ጊዜ ይልና። ምኑን ትናገራላችሁ? ይላል ሞቱን። ሞቱ የምንናገረው ነው፣ ምን ደብቀው አይደለም እሱ ኦኬ፣ አልሞተም። ሞተም ካልክ ችግር የት ጋ? ፔናሊቲው ከተከፈለለት ታዲያ ሞቷል ማመን አለብን። ሞቷል የምንሸማቀቅበት ጥቁር ልብስ የምንለብስበት ለብስበት አይደለም። የጌታ የጌታ ራት የተስካር የምናምን የማናረገው ለዚህ ነው፣ በደስታ በዝማሬ ነው የምናረገው እኮ የምናውጀው የተባለ እኮ ነው ሞቱን ነው። ግን ሞቱ የኛ ድነት ነው፣ ድነት ያመጣል ሞት ነው። እንደውም ነጭ ልብስ ለብሰን ነው ማከበር ያለብን የሞቱ ቀን፣ ለምን ለኔ የሞተበት እውነት ነው። ይሄን እውነት ዓለም ሁሉ መስማት አለባት። ጌታ ራት ብንወስድም ባንወስድም በዛ ቀን ቢሆንም በሌላም ቀን መንገር አለብን። ኢየሱስ ክርስቶስ ለሰዎች ሁሉ ሞተዋል። ከዚህ መወለዱ ምስራች እንደነበረ ሞቱ ምስራች ነው፣ መነሳቱማ የበለጠ ምስራች ነው። መስክሩን ያለው ትንሳኤው፣ መነሳቴ እጁን እግሩን አሳያቸው፣ ጎኑን አሳያቸው፣ ይሄው ራሴ ነኝ ሞቼ የነበርኩት። ለዮሐንስ በመጨረሻ ሰዓት ራእይ ምዕራፍ አንድ ላይ ሲናገር ምንድን ነው ያለው በቃ ማን ነው የሚል በጣም ደንቆት ነበር። ምክንያቱም እግሮቹን እንደ ጋለ ናስ ይላል፣ ጸጉሩ እንደነጭ በረዶ ነበር፣ ከአይኖቹ ነበልባል፣ አፉ እንደ ሁለት ወገን እንደተሳለ ነበር ድምፁ ሳይቀር እንደ ነጎድጓድ እንደ ብዙዎች ነበር ይላል ውሃ በጣም ብዙ ሲሆን ጎርፍ ሲሆን እንደዛ ነበር ድምፁ መቋቋም አቃተኝ ወደኩን እንደ ሞተ ሰው ሆንኩኝ ይላል ነገር ግን አይዞሆልና እኔ ሞቼ ነበርኳል አሁን ሕያው ነኝ አለ የሞተው የተነሳውን ነው የምንሰብከው ሙሉ አርጉት ሸቀጥ አንጨምርበትም ማርያም አንጨምርበትም መስቀል አንጨምርበትም ምን አንጨምርበትም መዳን በእምነት ይሆነ ኢየሱስ ሙሉን ጨርሰውልና ይሄ ነው የምንሰብከው ታሰሩ ይሄንን ሰብካችሁ። ተገፉ ይሄን ሰብካችሁ። ሌላ ነገር ጽፋችሁ በፌስቡክ አትሰደቡ። ሌላ ነገር ስንቀበጣጠር መታሰር ምንም ሽልማት የለው። በእውነት በነፃ ነው፣ ሰማይን በነፃ እዚህም በነፃ ከተለቀቃችሁ ነው። እሱ ተሳድበን አደለ ለሰው ወንጌል። አንድ ሰው ነገረ የሚባለው የኢየሱስን መወለድ፣ በመስቀል መሞት፣ ከዛ መነሳት። በቃ ይሄ አምስት ደቂቃ ሊፈጅ ይችላል፣ 60 ደቂቃ ሊፈጅ ይችላል። ተከታታይ ትምህርት ልታረጉ ትችላላችሁ፣ በፈለጋችሁት መንገድ። ወንጌል ማለት ሙሉ። ይሄ የመንግስቱ ወንጌል በዓለም ሁሉ ይሰበካል፣ ያን ሰዓት መጨረሻው ይመጣል። የመንግስቱ ወንጌል፣ ይሄ የመንግስት ወንጌል ተደጋጋሚ እንደነገርኳችሁ ጌታ ኢየሱስ ክርስቶስ ራሱ የእግዚአብሔር መንግስት ቀርባለች፣ ንስሓ ግቡ እያለ ራሱ እንኳን ሰብኮታል። አያችሁ፣ ወንጌል መጽሐፍ አይደለም። ወንጌል መጽሐፍ አይደለም። ራሱ ራሱ ራሱ ነው፣ ኢየሱስ ነው ወንጌል ራሱ ነው። ከዛ እናወርደው፣ ከዛ ዝቃና የሆነ ነገር አንጨምርበት። ስለማይሰሙ ሲባል የሆነ ነገር አንጨምርበትም። ወንጌል ኢየሱስ ነው። የድሮ ነው እኮ ይሄ ከሰማሁት። ቆይ፣ አዎ ይሄን ነው ደግመን መስማት ያለብን። ወንጌል ኢየሱስ ነው። ሰባኪዎቹ ማን ናቸው? እስቲ እኛ ነን። አዎ፣ እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን። እስቲ ሙሉ ጥቅስ እንበል። እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን። ይህን ጥቅስ ሁላችሁም ታውቃላችሁ አይደለም? በባነር ላይ የሆነ ቸርች በር ላይ በጣም ትልቅ በቀለም ይሄ ጨርቅ ላይ ተጽፎ ተለጠፈ እና ከጥቂት ጊዜ በኋላ ፀሐይ ምን ሲፈራረቅበት፣ እኛ የምትለው ቀስ ብላ ጠፋች። እኛ ምን ይላል የተሰቀለውን ክርስቶስን እንሰብካለን የሚለው ብቻ ቀረ። ሰባኪው ማን እንደሆን አይታወቅም። እዚህ ላይ ደርሰናል አሁን እኛ የሚለው ጠፍተዋል። ፀሐይ አጥፍቶታል። አይ ሆኖ ብዙ ነገር ምቾታ አሜሪካ ውስጥ ምቾታ አጥፍቶታል። የባነሩ የባነሩ እውነት ነው ግን እኛ ጋም እውነት ሆኖ የተሰቀለውን ክርስቶስን እኛ፣ አንተ፣ አንቺ፣ እኔ ለስድስት ሰው ለሰባት ሰው ምን ተው አይደል? ሁሉም ሰው እኛ ውስጥ እስቲ አብረን በለው እኛ የተሰቀለውን ክርስቶስን እንሰብካለን። እኛ ራሳቸው አላችሁ። ቀስ እያለ ደግሞ የተሰቀለው ጠፋሉ። ቀስ እያለ ፀሐዩ ሲበዛ እኛ ጠፍታ ነበር አወጣ ነው አሁን ደግሞ የተሰቀለው የሚለው ጠፋ፣ እና ምን ብቻ ሆነ? እስቲ ሁላችሁም አንድ ላይ ክርስቶስን እንሰብካለን። የትኛው ክርስቶስ? ማቴዎስ 25 ላይ ብዙ ክርስቶሶች ይመጣሉ አለ ጌታ። ብዙ ክርስቶሶች፣ ፍሪጅ የሚገዛ ክርስቶስ፣ አሜሪካ የሚያስወስድ ክርስቶስ። እንዴት እንደሸቃቀጡት እኮ ይገርመኛል። ይሁን በጣም ቅራቅንቦ ነገር አንስተን እጅግ ትልቅ ነገር ሆኖልን፣ አያችሁት? እንዴት ወንጌል እንደገባ፣ እንዴት እንዳወረዱት፣ እንዴት ወደ ጨርቅ፣ እንዴት ወደ ዘይት፣ እንዴት ወደ ጨው፣ እንዴት ወደ በርበሬ፣ እንዴት እንዳቆላሉት፣ ታይታችኋል? እውነቴን እኮ የመንግስቱ ወንጌል የኢየሱስ ክርስቶስ መወለድ ብለ እግዚአብሔር ይሁን። ክርስቶስ የቱ እስቲ የተሰቀለው? በሉ እስቲ ክርስቶስ የቱ? ሰባኪው ማን? እኛ ሰባኪው ማን ማን? ክርስቶስ የተሰቀለው። በፍጹም አንዳንዶች አይቀበሉትም። የተሰቀለው የመከራ እኔ አንዱን እያስተማርኩት ኮቪድ ላይ ይሄ እንደዚህ በቃ መቱት፣ ሰደቁ። ዮሐንስ ወንጌል ነበር ማስጠና ነውና ጋኔን አለብህ አሉት። ፊት ለፊት ምንም አይላቸው። እናንተ እናንተ አላችሁ እኔስ ጋኔን የለብኝ። እንዴት አጋኔን ላጋኔን አንዱ አንዱን እንዴት መንግስት እኮ ሲል ቢላይ እኮ ይጠፋፋል የሚለው በትትና የነገረውን ዮሐንስ ስምንት ላይ ምና እኔ ግን አምላኬ እንደዚህ ልፍስፍስ ይልብኝ አልፈልግም እ ጠንከራ አድርገዋል። ምንም ጠንከራ የለም። የተሰቀለውን ነው ምንሰብቀው። እስ የተሰቀለውን በል እንዲህ እኮ የሆነልህ ለአንተና ለእኔ ነው አልኩት። ይሄው ነው የእኛ ክርስቶስ ልንጋች። ክርስቶስ እኮ ንጉስ ማለት ነው አንበሳ ማለት ነው። የእኛ ክርስቶስ ኢየሱስ ኢየሱስ ኢየሱስን ምንድነው? ክርስቶስ ነው ብሎ በኢየሱስ የሚያምን ነው እኮ የሚለው እስኪ ክርስቶስ ነው ብሎ ብሎ በማንም የሚያምን በኢየሱስ ኢየሱስ የበግነቱ የመድማቱ የትህትናው በቃ ሲተፋበት በሸላቾች ፊት ዝም እንደሚል በግ ዝም ሲል አፉን ሳይከፍት ሲቀር መልስ ሲያጣ ነው። ኢየሱስ ማለት ትሕትና ነው። አንበሳውስ ክርስቶስ እኔ ክርስቶስ ነኝ ለዮሐንስ የተገለጠው እንደ ጋለ ናስ እግሩ የሆነው እንደ ነጭ እንደ በረዶ ጸጉሩ የሆነው ከአይኖቹ እንደ ነበልባል የሆኑት አፉ እንደ ብዙዎች ድምፅ ያልኳችሁ ገብቷቸዋል የሚያስፈራው በፊት ለፊቱ ያለውን ብርሃን ማየት የማይችለው እንደ ሞተ ሰው ነው የወደቀለት። ግን ያ ክርስቶስ አንበሳው የመጣው ታርዶ ነው። የታረደው በግ ነው አንበሳ የሆነው የይሁዳ አንበሳ የሆነው መጀመሪያ ታርዶ ነው። መጀመሪያ መጣው በግ ሆኖ ነው፣ ትሁት ሆኖ ነው፣ ተሰቅሎ ነው። ያ የተሰቀለውን አንበሳ የሆነው በነበረኝ ክብር አክብረኝ ብሎ በክብር የተቀመጠው አሁን ሲመጣ በግ ሆኖ አይመጣም። አይመጣ እግዚአብሔር የተመሰገነ ይሆን። ምን ይላል? የይሁዳ አንበሳ በክብር ይመጣል። ክርስቶስ ይገለጣል፣ በብርሃን ይመጣል። ታውቃላችሁ፣ መላእክቶች ፊት ለፊት ቀንደ መለከት እየነፉ በክብር ታጅቦ ነው የሚመጣው የኛ ንጉሥ። ክብር ለእግዚአብሔር ይሆን። ማን ያዋል? የወጉት ሁሉ ያዩታል፣ የወጉት ሁሉ ያዩታል። እግዚአብሔር የተመሰገነ ይሆን። ይሄ የሰቀለው ይሄ ሰደብ ነው። ይሄ ቤልዜቡል ብለን የሰደብ ነው። ይኸው በክብር መጣ። ኢየሱስ ክርስቶስ ኢየሱስን ክርስቶስ አደረገው እግዚአብሔር። ጴጥሮስ በምራፍ ሁለት ላይ የሰበከ ይሄ ነው። ይሄ እናንተ የሰቀላችሁትን ኢየሱስ ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃ። ጨብጭቡና፣ አሜን ሃሌሉያ። ስለዚህ በመሰቀሉ አላፍርም። መሰቀሉን መድማቱን ማ ሳናፍር ሳንሸመቀቅ ነው መዳናችን። ለዛ ነው መስቀሉን ማውራት አለብን። የተሰቀለው ሲጠፋ በኋላም ክርስቶስ ጠፋ። እኛ በቃ እንሰብካለን ብቻ ሆነ። ምን እንደሚሰብክ አይታወቅም። ያው አሁን እሱ ላይ ደርሰናል ብዬ ነው የማስብ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ እንዳይጠፋ የተሰቀለው እንዳይጠፋ በመከራው ነው ሄዳን ነው አናፍርበትም። የተሰቀለው ክርስቶስ ክርስቶስ ስትሰብኩ ከስቅለቱ ጋር አውሩ። በኋላ ሁሉ ጠፍቶ እንሰብካለን ይኸው እዚህ ዘመን ላይ ደርሰናል አለ። ፕሮግራም ግን ምንም ኢየሱስ ሳይባል ምንም ክርስቶስ ይሄ የሚያክል የረባ ነገር ሰው ሳያገኝ ይወጣል። ክርስቶስ ሳይሳልበት ይወጣል። ጳውሎስ ለገላትያ ሰዎች የነበረው ምጥ አይገርማችሁ። ማን ነው አዚም ያረገባችኋል? መተት እኮ ማለት ማን ነው አዚም ያረገባችሁ? ክርስቶስ እንደ ተሰቀለ ሆኖ በፊታችሁ ተስሎ ነበር ስዬ ነበር። ነገር ግን ለዚህ እንዳትታዘዙ ማን አዚም አደረገባችሁ? ስብከት ሲቀየር ዝም አለን። ኢየሱስ አይሰበክ ዝም አለን። ወገኖች ከራሳችንም ጠፋብን። አሁን ብዙ ነገር አፍቃሪ የሆነው የሌላ ነው። ሲሰበክም ደስ የሚለን እንደው እንደ መኮርኮር ሆኗል። ትንቢቱ ተፈጽሞብን እንደሆነ አላውቅ። ብዙ ይሰለቸና ይህንማ ሰማሁት እንላለን። ግን ነፃ አላወጣን ነፃ የሚያወጣን ያ ሰማ ነው ያልነው ነበር ኢየሱስ ነው። ክርስቶስ ነው። ክርስቶስ ይሰበክ። ክርስቶስ በእኛ ይሳል ተመልሶ ከገላትያዎች አዚም እንደተገፈፈ ከእኛም እግዚአብሔር አዚምን ይግፈፍል። ኢየሱስ ክርስቶስ ይድመቅ። ኢየሱስ ክርስቶስ በእኛ ይወራ። ክርስቶስ በእኛ ይሰበክ። ክርስቶስ በእኛ ይታወቅ። ለዚህ ነው የኖር ነው። ለክብሩ ምስጋና እንሆን ዘንድ ወገኖች መኖራችን። ቅድም ማርክ እንዳለው ለክብሩ ለወንጌሉ ሲባል ክብር ለእግዚአብሔር።